ሰጥሽ ሴት የለችም። አንቺ ነሽ የምትሰጫቸው። አንቺ ለማኝ፣ አንቺ ነሽ የምትገዣቸው። አንቺ ቆሻሻ፣ አንቺ ቆሻሻ ትላ እና አንድ ነገር ጃኒ ብትሆን ተጠያቂው አንቺ ነሽ። ማን እንደላከሽ እናውቃለን። ገና ምን አይታችሁ? ቀን በቀን እየወጣሁ እረግጣታለሁ። ምንም ታሪክ የላተመች ጥንባታል። ሲቀጥል ደግሞ ጃኒ አማራ ነች። አዎ አማራ ነች። እችይ ንፍጣም፣ እችይ ቦርኮ ድሬዳዋ ላይ አማራ ሲቀጠቀጥና ሲገደል አይደል እንደ የሚውለው ለምንድን ነው ታዲያ ለድሬዳዋ አማራ አንድ ቀን ድምፅ ሆና የማታውቀው? ኦሮሞ ስለሆነች እኮ ነው። እችይ ጥንባታም፣ ቦርኮ ኦሮሞ ስለሆነች እኮ ነው። እችይ ትላም እኔ ንግሥቷ ነኝ። እናቴ ግን ሰኝ እኔ ንግሥቷ ነኝ። ንግሥቷ ነኝ እኔ ለቤታችሁ በቃ አንቺ ማሃይም፣ አንቺ ተራ እኔ ያንቺ እዛ የመዳም ቤትማ ተቀጥሮ መስራት እኮ ሴትነት ይጠይቃል። የመዳም ቅመሞችን አልናገርም ምክንያቱም ጀግና ናቸው። አላየሽም? እንደ ለጃኒ ከኪሳቸው ያውም እንደኛ አንድ አበባ ሁለት አበባ ብለው ለምነው እኮ አይደለም ለጃኒ አንበሳ ሲያዘንቡላት የነበሩት የመዳም ቅመሞች ሽንት ቤት አጥበው 24 ሰዓት ሙሉ አፈርድቼ በልተው ሰርተው አምጥተው እኮ ነው፣ ከኪሳቸው አውጥተው እኮ ነው፣ አንበሳ በሬያላቸው እና በድርሃማቸው ገዝተው ሲያዘንቡላት የነበሩትኝ። አንቺ ልቃሚ ልቅምቅም ያንቺ ደግሞ ያንቺ በሃቃዎች እኮ አረብ ቤት እንኳን ተቀጥረው የማይሰሩ ድፍድፎች እኮ ናቸው፣ ጥንባታሞች። አንቺ ጥንባታም መግላ ደግሞ አንቺ የሰው ፍቅር ስላላት የሰው ፍቅር ስላለኝ ምናምን። አንቺ የሰው ፍቅር የለሽም፣ እናቴ ንንሰኝ፣ የሰው ፍቅር የለሽም። ጃኒ ናት የሰው ፍቅር ያላት። አንቺ ልወደር ብለሽ በሄድሽበት ጊፍትሽን ጣለ ጣለ ታደርጊያለሽ። አንቺ ልቃሚ ለምንሽ አመጣሽውን። ጃኒ ደግሞ ተለምኖ ራሱ አይደለም የሚሰጣትኝ ለምነው አምጥተው አይደለም የሚሰጧትኝ፣ ከኪሳቸው አውጥተው ነው፣ ከኪሳቸው በሪያላቸውና በድርሃማቸው ገዝተው ነው ለጃኒ አንበሳቸውን የሚገፉላትኝ። ልዩነቱ ይሄ ነው። አንቺ መሀይም አንቺ ማንም አይወድሽም። የአረብ ሀገር እህቶቻችን መቼም ቀዳዳነሽ። ከዚህ አየ ዛሬ አንዷን ትዘልፊያለሽ፣ ነገ አንዱን ትዘልፊያለሽ። ነገ ስለ እሙሙ ተዋሪ ያለሽ፣ ነገ ከዛ ወዳ ስለ ቁላ ተዋሪያለሽ፣ ከነገ ወዳ ስለ ሊያ ተዋሪ ያለሽ፣ ከዛ ወዳ ደግሞ ስለ ኤልሻዳይ ተዋሪያለሽ። በቃ በቃ የአረብ አገር ልጆች ደግሞ ሲደብራቸው ሰማያቸውን አድርገው ለነገሩ፣ ድምፆች ቆርቆሮ ነሽ፣ ቀፋፊ በሰማ ሁሉ ራሱ አይደለም፣ በኤሪፎን ራሱ አይደለም የሚያዳምጡሽ እዛ ጋር ያስቀምጡሻል። ቆርቆሮ የመስል ትጮህ ያለሽ ሽንት ቤታቸውን ያጥባሉ እቃቸውን ያጥቡብሻል። ምናምን ቀለቀ፣ ደቀቀ ከዚያ ዘይዘ ያለፈና የዘለለ ነገር ምንም ነገር የለሽም አንቺ፣ ቅማላ። አንቺ ቅማላ፣ ማህያ ጥንባታ፣ ቦርኮ። እስኪ ከአረብ ሀገር የምትኖር ሴት አበባ እንደው በፈጣሪ አይደለም፣ ትልቁን ትንሿን፣ አንበሳ ውርዳላት የምታቅሴታለች ከሮማገር አይደለም ከረዋገር ከእስራኤል ሀገር አንድ አበባ የሚሰጣት እሱ የለም። እስራኤል ሀገር የሚኖሩ ልጆች ራሱ አይወዷትም እች ጥንባታ። ከጋላክሲና ከመኒገር ያለፈ ውጭ አንድ አበባ አይሰጧትም፣ ምክንያቱም አይወዷትም። አማራ አይደለችማ፣ አማራ አይደለችም እች ንፍጣ፣ እች ቆሻሻ። እሷን እች ስለኔ አማራነት የምትነግረኝ እኔ እኮ ባለየም ልሁን ምንም መረንም ልሁን ሞኝም ልሁን ጥሩም ልሁን ደግም ልሁን አማራ ስጋዎችና ደሞች አማራዎች የትም ሊጥሉኝ አይችሉም። የትም የእኔ ናት። አንቺም ጥምባታም ጋላ መተሽ አማራ ነይ ብለሽ ተቀብለውሻል። እንኳን እኔ ያማታልም የሴትዮዋ ብታቀሳስረይ፣ በትላንትናው የህይወት ታሪኬ ብታወርደይ፣ በትላንትናው የህይወት ታሪኬ ብትሰቅለይ፣ በትላንትናው የህይወት ታሪኬ ሴትዮዋ ንቂ። ይሄን አሰሪው አንቺ መሀይም ከዚህ በኋላ የአማራ እናት እንደዚህ ትሆን? እናንተ አማራዎች እያልኩ አፌን እየከፈትኩ አልመጣም። አንቺን ለመለጥለጥ ብቻና ብቻ ነው የምመጣው። አንቺ ጥንባታም፣ እኔ እኮ አማራ ነኝ፣ ያውም ቀብረርጀነን ያልኩኝ የሰባት ዘርማን ዘሬን የምጠራልሽ የአማራዊቱ ልጅ እኮ ነኝ። አንቺ ጥንባታም ወርኮ አንቺ ጥምብ፣ ለወንድምሽማ ለኩማ አሜሪካ ሀገር ተቀምጦ በሰዓት ሰርቶ በሰዓት የሚከፈልበት ሀገር በዶላር የሚከፈልበት ሀገር ተቀምጦ እኮ ነው አንተ ተሽቁጭ አድርገሽ አንበሳ ሂደሹን ስታወርጅለት የነበረው የኔ ወንድም ግን የአማራ ይቱ ልጅ ካቻ ግን ታሞ ሞት አፋፍ ላይ ተቀምጦ ይደፋል። ይሞትን የምናገባኛል ሴት ነሽ። ስለዚህ አንቺ አማራ አይደለሽም፣ በቃሽ። እስቶብ የኔ ናት። አንቺ ፍልጥበት አንቺ ጥንባታ እና በጣም ነው ምፈራት። ነጃት ትከብደኛለች ማለት ነው እንጂ አለብሽ ነቄ። ትቻታት በይ አንቺ ጥንባታ ማተላ፣ ወደ ዘመዶች ሳይረፍድብሽ ተቀላቀይ ተቀላቀይ ወደ ዘመዶች። እኔ ናት አንቺ ጥንባታ፣ አንቺ ቦርኮ ወደ ዘመዶች ተቀላቀይ። ከዘመዶች ጋር ተቀላቀይ፣ ሳይረፍ ድብሽ አንቺ እከክ። አማራ ለአማራ ተዩ፣ የአማራ ልጅ ለአማራ ልጅ ተዩ። አንቺ ኩክኒያ ጋ ኮፕሊንኩን አራት ሺህ አስገቡኝ። ሌትስ ጎ ኮፕሊንኩን አራት ሺህ አስገቡት። እች ጥንባታ ያንን ጥምባታም ናይጀሪያዋን አምጥታኮ ጉራጌ ክልለው። እንግዲህ ሰውዬው በስነ ስርዓት ማውራት እንኳን የማይችል ሰውዬ ነው። ኦሮም ጉራጌ ክልለው ማለት እየቻለ ከዛ ስለ አማራ ሳ ምንድን ነው ያስጠናችሁ? አህያ ብላ ነው ያስጠናችሁ? አማራ አህያ ነው ብሎ መቶ ተሰደበ። ችቅቅን አማሮጌ ለአማራ ያላት ጥላቻ እንዲኖ አይባልም። እች ቆሻሻ ትላ እች ቆሻሻ ትላ ለጠልጣት አለ ይወጣው። ከዚህ በኋላ ከወንድሜ ራስ ላይ ወረድ ትበል፣ ከወንድሜ ራስ ላይ ወረድ ትበል። እች ቦርኮ ለጠልጣት አለሁ። እቺ ማዓፍን እቺ ሸታታ እናትሽ እንደዚህ ትበል እያልኩ አይደለም የምወቅጥሽ። ምክንያቱም እኔ የአማራ ልጅ ነኝ፣ እኔ የአማራ ልጅ ነኝ። ነውጣ አንተ ጥንባታ ቆሻሻ ጥም ካቻ ጎጃሜ፣ ወንድምህ እኮ ነው ይዘቅዘቅ፣ እንኳንም ታመመ እያለች አሸሸ ገዳሜ ስትለበር እኮ እበት። ከነቃህ ትነቃለህ፣ ካልነቃህ ደግሞ ሲገባህ ትነቃለህ። ካም እሷ እንድህ እንዲህ እያለች ጆከርን ማጥፋት እያለች ጆከርን ማጥፋት በቃ፣ የአማራ ብሄርተኞችን መበታተን፣ የአማራን ፖለቲካ ማበላሸት ነው የምትፈልገው። ግን አትችልም እች ጥንባታ